ዋሽን ዋል ምን አለሽ? ቦ ጠጪ እያለኝ ነው። ይኸውልሽ እንዳትጠጪ። አይ አልጠጣም ብየዋለሁ። ከሰከርሽ ይጫወትብሻል። እሽ በቃ ሰውዬው ከሚጠራጠረኝ ተመልሼ መጥቼ ለብሩክ እደውልለታለሁ። ይኸውልሽ ቅመማው። አሁን የምልሽን አዳምጪኝ እሺ። ዝም ብለሽ የምትጠጪ እየመሳሽ አስመሴሽ፣ እሱን አስክሪ ደግሞ ተሎ እንዳገቡ በቃ አሰማምጭ። እንዳትጠጪ ነግሬሻለሁ። እሺ በቃ ወንጠልሽ እኔ ልቃጠል ይሸኛት። አንድ ነጥብ አምስት ሚሊዮን ብር ያሳክምበት አንተ ግን መልካም ሰው ነው። እንግዲህ የምሳሌ በጥና መታመም ቅድስትን የተሳሳተ ውሳኔ እንድትወስን አድርጓታል። ማለትም ሴት ልጅ ክብረ ንጽህናዋን በገንዘብ እስከ መሸጥ ደረጃ የሚያደርስ ውሳኔ እጅግ በጣም ከባድ ውሳኔ ነው። ላጣ ጋር በመገናኘት በባለፈው እያማከርሽ ነገር እንዴት ነው እያለች ጠይቃታለች። ይህ ነገር አይሆንም በጭራሽ፣ ቆም ብለሽ ልታስብበት ይገባል ብላታለች። ሆኖም የምሳሌን ህይወት ለመታደግ ሲባል ራሴን መስዋዕትነት ማድረግ አለብኝ በማለት ቆርጣ ተነስታለች። ወደ ካፌ በመሄድም የማታውቃቸው አዲስ አለም ተቀላቅላ ከጭፈራ ቤት ሰዎች ጋርም እያወራች ነው። ነገሩ ከባድ እንደሆነባትና እንዴት አድርጋ ስልትቀበላቸው እንደምትችል ግራ አጋብቷታል። ዳጣ የሆነ ምክር መክራታለች። ማለትም ሰውየውን እንዲሰክር ማድረግና ከዛም ራሷን የምታመልጥበት መንገድ መፈለግ ይመስላል። ብቻ አንቺ ራሱሽን ጠብቂ፣ ምንም ነገር እንዳትጠጭ፣ ሰውየውን ግን አስክሬው ብላታለች። ከአጠገቧ እየተቀመጠው ሽማግሌ ሰውዬ መጠጥ እንድትጠጣም እየገፋፋት ይመስላል። ብቻ ከወትሮኑ በተለየ አለባበሷም የቡና ቤት ሰራተኛ በመምሰል ነበረ ወደዛ ሬስቶራንት የተከሰተችው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ። ያልኩኝ ምሳሌ ድራማ ክፍል 56 እንመለከታለን። ምሳሌ አሁናውን በጠና እየታመመችበት ነው። ከዚህ በፊት የሶስት ወር ቀጠሮ እየተሰጠው ቢሆንም አሁን ላይ ግን በወር ውስጥ መታከም እስካልቻለች ድረስ ህይወቱ አደጋ ውስጥ እንደሚገባም ተነግሮታል። ዛሬ ላይ ታዲያ ቅድስት ለምንድን ነው እየማትታከመው ቤቱን እኮ ሸጥከው አይደል? እያለችም ጠይቀው ነበረ። ሆኖም ብሩኬ አምስት መቶ ሺ ብር እንደ ጎደለው እና ይህንን ገንዘብ ካላገኘ ወደ ውጭ ሀገር መጓዝ እንደማይችልም ነግሯታል። ይህንን እንዴት አድርጌ ላሳካው ችላለሁ እያለችም እያወጣች እያወረደች ቆይታለች። አሁን ላይ ያላት አማራጭ የምሽት ቤቶች መሄድና ይህንን ነገር መተግበር ነበረ። ታዲያ አዳጣን ስታማክራት እንዴት ሊሆን ይችላል፣ ለማንኛውም ልታስብበት ይገባል፣ ወደፊት ስተዳር ብትይዥ ይህ ነገር ብትጠየቂ ምን ብለሽ ትመልሻለሽ? በማለት ነግራታለች። ጊዜው ሲደርስ ለዛ ጨነቅበታለሁ፣ አሁን የሚቀድመው የምሳሌ ህይወት ስለሆነ እሷን መታደግ ይኖርብኛል በማለትም ቆርጣ ተነስታለች። እንግዲህ አለባበሷን በጣም የሚገርምና ከወትሮ ሆኖ በተለይ የቡና ቤት ሰራተኛ መስላም ወደዛ ሬስቶራንትም አመርታለች። የምታገኛቸውን ሰዎችም ለማናገር እጅግ በጣም ከባድ ሆኖባታል። ብቻ በዚህ ስለተፈታተናት አንዳንድ ምክሮችን እንድትለግሳትም ደውላላታለች። እሷም በደንብ አስክሪው ብላታለች። ማለትም ምናልባት ቅድስት እራሷን የምትከላከልበትን መንገድ ለማመቻቸትም ይመስላል እሷ ከመጠጥ እንድትቆጠብና ያናገራት ሰውዬ ግን በደንብ መጠጣት እንዳለበትም አበክራ መክራታለች። ይህንን ለማድረግ ግን ከባድና ፈታኝ እንደሆነባትም ገልጻላታለች። ሩኬ በዚህ መካከል በተደጋጋሚ ስልክ የደወለላት ቅድስት ልታነሳው አልቻለችም። ማለትም ስልኳን አጥፍታ ነው እና እየጠፋችሁ አሁን በምሽት የት ሄዳለች ይባላል እያለም ብዙ ነገሮች በአእምሮ እየተመላለሱባት ነው። ምናልባትም ቅድስት ከቤት ወጥታ ያመሸችባቸው ጊዜያት ቢኖሩ ማሀሌት እሷን አሳግታት ሳለ ነበረ። ዛሬ ላይ ግን በፈቃዷ ምሳሌ ለማትረፍ ብላ የመረጠችው የቡና ቤት ህይወት ምን ያደርስባት ይሆን? ብቻ ከባድ ምርጫ ነው ቅድስት አሁን ላይ በራሷ የወሰነችው ውሳኔ። ይህንን ማድረግ የለባትም ብዬ አምናለሁ። በሌላ በኩል ቤተሰቦቿ በልጅነቷ የጣሏት ዳጣ ከፍተኛ የሆነ ድብርት ውስጥም ገብታለች ማለትም በልጅነቷ ከወለዷት በኋላ ቤተ ክርስቲያን በር ጥለዋትም እንደ እናትና እንደ አባት ሳይንከባከቡ እሷም ከጎዳና ልጆች ጋራ ምግብ እየተቃማችና ብዙ ሰካራም ሰዎች ጋራም እየተጋፋች ኖራለች። ይህ ህይወት ለዳጣ ቀላል አልሆነላትም። እንዲሁ ትሳቅ ትጫወት እንጂ በልቧ ግን የተሸከመችው ሀዘን ከባድ ነው። ብቻ ዛሬ ላይ ትናናቷን ሞገሴ ሲያነሳባት አሁን ወደማይሆን ትዝታ ውስጥም ገብታለች። ብቻ ወደፊት ቤተሰቦቿን እንደምንም ብላ ማግኘት እንዳለባትም እየመከራት ነው። በተለይ ደግሞ ኢቢኤስ ብዙ ወላጆችን እንደሚያገናኝ ይታወቃልና አሁንም ወገሴ የመረጠው ምርጫ እሱ ነው። ኢቢኤስ የቴሌቪዥን ጣቢያ ወስድሽና ወላጆችሽን ትፈልጊያለሽ ብሏታል። በዚህም እንባ እየተናንቃት በጣም የማሳዝን ልጅ ነኝ፣ ምናልባትም እህትና ወንድም ይኖሩኛል እንዳልተወለድኩ ሁሉ ብቻዬን መቅረቴ እጅግ በጣም ያሳዝነኛል፣ እያለችም ልቧ ተነክቷል። ብቻ ዛሬ ላይ የኋላ ትዝታ ውስጥ ገብታም ፈተናዋን እያየች ነው። ሆኖም ወገሴ ይህንን ተግባራዊ እንደሚያደርግም ቃል ገብቶላታል። ወይዘሮ ማህሌትም ያሰበችው ሳይሳካላት ቀርቶ በተለይ ዝና ደግሞ ክደኸኛል በሚልም እየወቀሰች ነው። እሱም እንደዚህ አይነት ወቀሳ አታድርሽብኝ፣ ለማንኛውም ከጎንሽ አለውኝ ማድረግ ለምትፈልጊው ነገር ምንም ነገር ሳታስቢ ሳተሳቀቂ ጠይቄ ብሏታል። ማለትም ከወትሮኑ በተለየ ዛሬ ላይ የተወሰነ ፈገግታም ያሳያት ይመስላል። አሁን የሚቸግራት ገንዘብ እንደሆነና የብሩኬን ቤት በማጣቷም ምንም አይነት መጠለያ እንደሌላትም እጻለታለች። ይህንን ተከትሎ ለጊዜው ነገሮች እስከሚስተካከሉላት ድረስ ከኤፍራታ ጋር መቆየት እንዳለባትም ነግሯታል። እሷም እስከ መቼ ድረስ ነው ከእህቴ ጋራ ተደርቤ ልኖር የምችለው እያለችውም ነው እናም ነገሮች እስከሚስተካከሉላት ድረስ ከእሷ ጋር መቆየት ግዴታና ግዴታ እንደሆነም ገልጾላታል። ነገር ግን ማህሌት እስካሁን ባደረሰቻቸው ተንኮሎች እነብሩኬና ሞገሴን ምሳሌ እንዳትታከም የመጣችባቸው ጉዞዎቿ በጀግንነትና ጎበዝ አድርጎ ሲያደንቃትም ቆይቷል። ዛሬ ላይ ግን ፈሪ ሆነች ታይተሽኛል ይላታል። እና ምን ባደርግ ነው በአንተ ቤት ጀግና አልሆን የምችለው ብለዋለች። እዛ ስትዝችና ስትፎክሪ አልነበረ ሞገሴና ብሩኬን የምትፈልጊውን ነገር ማድረግ ትችያለሽ። አሁንም አትሸነፊ፣ እጅ እንዳሰጭ እያለም እያስጠነቀቃት ነው። እሷም አሁን ምንም ማድረግ እንዳልችል እጅ ላይ ምንም አይነት ነገር የለኝም ማለትም የሆነ ነገር ለማድረግ ገንዘብ ያስፈልገኛል አለችው። እሱም ስለ ገንዘቡ አታስቢ፣ የምትፈልጊውን ገንዘብን እሰጥሻለሁ እያለም ቃል ገብቶላታል። ማህሌትም ገንዘቡን ካገኘሁትማ በብሩኬ ላይና በሞገሴ ላይ ጥቃት የሚያደርስ ሰው አላጣም እያለች ልትገዛ እንደምትችልም ነግረዋለች። ነገር ግን እነዚህን ለማድረግ ደግሞ ግዴታ ገንዘብ እና ገንዘብ ስለሚያስፈልጋት ይህንን ደግሞ ከዝና ትወስዳለች ማለት ነው። ማህሌት በሞገሴና በብሩኬ ላይ ምን አይነት አደጋስ ትፈጥራለች? ሞገሴ በብሩኬ ላይ በሉላ ምክንያት ፊቱን የዞረበት ቢሆንም ዛሬ ላይ ግን ምሳሌ የታክማ ድና ማየት ፈልጋለሁኝ። እንደውም መሀሌ ደስ ሌላት አይገባም። እሷስ የምትፈልገው ይህንን አይደለም። በጭራሽ የእሷ እቅድ እንዲሳካማ አልፈቅድም። ይኸው መኪና ተሽጧል። ቼኩን ሙሰጅና አስረክቢው እያለም ለዳጣ ሰጥቷታል። ዳጣ የሞገሴ ደግነት እጅግ በጣም አስደንቋታል። ለካ በዚህ ልክ ሞኝና ገራገር ነህ። ለማንኛውም ምሳሌ ታክማ ድና ማየት ከሚፈልጉ ሰዎች መካከል አንዷ ነኝና እንኳን ደስ አለን፣ እያለችም በጣም በደስታ እየጨፈረች ይህንን ቸግም ወስዳ አስረክበዋለች። ብሩክ አሁን ደስታውን መቆጣጠር አቅቶት ሞገሴን ብቻ ሳይሆን ቅድስትንም ማመስገን ፈልጓል። ማለትም እስካሁን በችግሩ ጋሼ ምሳሌ ትድናለች፣ የወር ደሞዜ ይቆየኝ፣ እያለችም እስካሁን ደሞዟን ሳትቀበል ለምሳሌ ህክምና እየረዳች ቆይታለች። ቀይ ቤቱ ተሸጠልኝ ከዚህ በኋላ ምሳሌን አሳክማታለሁ ብሎም በደስታ ሲጨፍር እሷም በጣም ደስ ብሏት ነበረ። ዛሬ ላይ ግን ያቺ ጎደሎ አምስት መቶ ሺ ብር እሷን ወደ ውጭ እንድትወጣም አድርጓታል። ሆኖም ዳጣ ወይ ቅድስት ቅድስትማ ወርቁን ሳትሸጠው ልድረስላት እንጂ ለካ ቅድስት ወርቅ ልትሸጥ ሄዳለች እያለች ወደ ቡና ቤት ያመራችውን ቅድስት ልትታድጋትም ሩጫዋን ቀጥላለች። ብሩኬ የምን ወርቅ ነው የተወሰደባት? የትኛው ወርቅ ነው እያለም ከአንገቷ ወይም ከጣቷ ያሰረችው ቀለበት አልነበራትም። ነገር ግን ወርቁ ሳይሸጥ መድረስ ይኖርብኛል ያለችው ንግግር ብሩኬን ግራ አጋብቶታል። ይች ልጅ ስለምን እያወራች ነው? እያለም በሀሳቡ ጭልጥ ብሏል። ዳጣም ሩጫዋን ቀጥላለች። ቅድስትን ትታደጋት ይሆን? እስኪ አብረን የምንመለከተው ይሆናል። ሳሌም ዛሬ ላይ እየተግባባቻለችው በምልክት ነው። እና ቀጣይ ደግሞ አንደበቷ እንዲናገር እንደተለመደው አባዬ፣ ቅድስትዬ እያለችም እንደ ጓደኞቿ እንድትጨፈር እንመኛለን። ለማንኛውም ለዛሬው ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ባክብሮ እጋብዛችሁ። ባይ ባይ።